አንድ አርጎ እንደማን ያውቃል። አምስት አመት ዞሮ ኖርማል ነው ማለት ሌላ የሚፈጥረው እንትን የለም፣ ማረምን የለም። የመቼ ድሮኛ ስንሰራበት የነበረው ነው።